እውነተኛ ታሪክ ከአእምሮ በላይ የሆነ ለማመን የሚከብድ በሽሮ ሜዳ አካባቢ በሚገኝ ስጋ ቤት ውስጥ የተከሰተ ክስተት፣ ለማመን የሚከብድ አሳዛኝ ክስተት። ከዕለታት አንድ ቀን የማራታና ስጋ ቤት በገበያው በጣም የታወቀ ብዙ ደንበኞችን ያፈራ ስጋ ቤት ነው። ከፊት ለፊቱ አልማዝ የምትባል በመለስተኛ ስጋ ቤት የምትተዳደር አንድ ግለሰብ አለች። ከኋላዋ የተመሰረተው ኢማራታና ስጋ ቤት በጣም ከፍተኛ ገቢ ያለውና ብዙ ደንበኞችን ያፈራ ስጋ ቤት ነው። የአልማዝ ስጋ ቤት ግን የተመሰረተው ከሷ በፊት ሲሆን፣ ግን ገበያዋ እየቀዘቀዘ ይመጣል። የሁል ጊዜ ጥያቄዋ ነበረ፣ የተከፈተ ከኔ በኋላ እንዴት ሆኖ ነው የእሷ ገበያ እንደዚህ የደመቀ የኒስ ገበያ እንደዚህ የቀዘቀዘ? እያለች ለራሷ ጥያቄዎችን ስታቀርብ ቆይታለች። ከዕለታት አንድ ቀን ይሄን ነገር መከታተልና ማወቅ አለብኝ ብላ በመወሰን የማራታና ስጋ ቤት ባለቤት ስጋ ቤቱን ዘግታ ወደ ቤቷ ስትሄድ ተከተለቻት። በቢጫ ላዳ መኪና ውስጥ ገብታ ስትሄድ አልማስ ደግሞ ታክሲ አቁማ ተከተለቻት። ከዛ በኋላ በጣም ራቅ ወዳለ ቦታ ያወርዳታል። አልማዝም ራቅ ብላ ትከተላታለች። ከዛ በኋላ በር ይንኳኳል። ሶስት ጊዜ ካንኳኳች በኋላ በሩ ይከፈትላታል። አልማዝም ቀስ ብላ ትጠጋና በበሩ ቀዳዳ አሾልካ ትመለከታለች። በደንብ ሰዎች አይታዩም፣ ግን ሶስት ሰዎች ቆመዋል። ከነዛ ሶስት ሰዎች ጋር እቺ የማራታና ስጋ ቤት ባለቤት ትቀላቀልና ያወራሉ። አልማዝ በቀዳዳው አሾለካ ያየች ትደነግጣለች። ምንም አንድ የሚታይ ነገር የለም የሚታይ ሶስት ሰዎችና እቺው የማራታና ስጋ ቤት ባለቤት ብቻ ነች። ከዛ ትንሽ ፈቀቅ ካሉ በኋላ የታሰሩ አህዮች ብዛት ታያለች። የሚገፈፉ ታርደው የሚገፈፉ ታያለች። በጣም ከደነገጠች በኋላ የስልኳን ካሜራ ታነሳና በቀስታ እጇ እየተንቀጠቀጠ ካሜራ መቅረጽ ትጀምራለች። አልማዝ የሚያደርጉትን ነገር በሙሉ በስልኳ ካሜራ ሁሉንም ቀርጻ ትጨርሳለች። ከዛ በኋላ ተሲሰነባበቱ እሷም ቀድማ ታክሲ ውስጥ ትገባና ወደ ቤቷ ትመጣለች። ከዛ በኋላ ለአካባቢ ሰዎች እንደዚህ ነው ገበያው እንደዚህ እያደረገች ነው የምትሸጥ እያለች ስትናገር ማንም ሊያምናት አልቻለም። አንቺ ምቀኛ ነሽ፣ አንቺ የራስሽ ገበያ ስለቀዘቀዘ የእሷን ገበያ ልታቀዘቅዥ ልታዘጊ ነው፣ ምን አይነት ክፉ ሰው ነሽ? እያሉ በንቀትና በመጥፎ አስተያየት ማየት ጀመሩ። ጭራሹንም የአልማዝ ገበያ በጣም ቀዘቀዘ። ይህንን በማየቷ ይህንን በመደረጉ በጣም አዘነችና፣ ማርታ ለምን ለፖሊስ አላመለክትም? ለምን አላስይዛትም? ብላ ወደ ፖሊስ ጣቢያ ትሄድና ትናገራለች መርማሪው በጣም ከእግር እስከ ራሷ ገለመጣትና ምቀኛንሽ የማለት አይነት ምልክት እያሳያት ይህንን ነገር ልናምንሽ አንችልም በምን እናምንሻለን ምንም ልንል አንችልም ይሄ እኮ ከባድ ነገር ነው በሰው እንጀራ ገብተሽ እንደዚህ ልትያትች ምን ማሳመኛና ምን ምስክር ይዘሽ ነው እንደዚህ ልትየቻልሽ እንዴት እንደዚህ ትያደርጋለሽ በጣም እኮ አደገኛ ነገር ነው አዝሮ ራስሽን እንዳይከስሽ ብለው ያስፈራሯታል በምንም ተአምር ማንም አይከሰኝም እኔ በእምነት ነው ማስረጃለኝ ብላ ፈቷዋል የአይነሳችውን ካሜራ ከስልኳ ከፍታ ታሳያቸዋለች ሁሎችም በድንጋጤ ፈዘው ካሜራውን መከታተል ጀመሩ ከዛም ከመቀስፈት አራት የሆኑና ሄደው ይችን የማራታና ስጋ ቤት ባለቤት እጇን ወደኋላ አስረው ያመጧታል ያስሯታል እውነተኛ ታሪክ ከአእምሮ በላይ የሆነ ለማመን የሚከብድ በሽሮ ሜዳ አካባቢ በሚገኝ ስጋ ቤት ውስጥ የተከሰተ ክስተት። እና ስጋ ቤት ስለታሸገ ወደ እሷ ህዝቡ በደንበኝነት መኩረፍ ጀመረ። የስጋው አሻሻጥም ከወትሮ በጣም ገበያ ጨመረላት። ብዙ ደንበኞችን ሁሉ አፈራች። ለካ እቺ ማራታና ስጋ ቤት ስሸጥ የነበረ የሀያ ስጋውንና አልፎ አልፎ ደግሞ የበሬ ስጋዎችን ጣል ጣል በማድረግ ነበር ያንን ሁሉ ህዝብ ስታታልልና ለጤናቸውም ጠንቅ የሆነ ምግብ ስታሰራጭና ስትመግባቸው የኖሮች